ወይዘሮ አበበችና አቶ ሙላት ባልና ሚስት ነበሩ። ንፋስ ገብቶ ልዩነታቸውን አስፍቶ ለፍቺ ፍርድ ቤት ሄዱ። ይህን ጊዜ ወይዘሮ አበበች ሰጥተዋቸው የነበረውን ውክልና ተጠቅመው ባለቤታቸው የጋራ ንብረታቸው የሆነውን ቤት እንዳይሸጡ ቢሰጉ ጊዜ እንዳይሸጥ እንዳይለወጥ አሳገዱ። ግን ስጋታቸው እውነት ሆኖ ታየ ተገለጠም። ባል ሚስት በሰጧቸው ውክልና መሠረት ለጓደኛቸው ሌላ ውክልና ሰጡ። ተወካይ ጓደኛ ደግሞ በተሰጣቸው ውክልና ተጠቅመው ለገዛ ባለቤታቸው ቤቱን በውልና ማስረጃ ሸጡ። በሆነው ሁሉም ወይዘሮ አበበች ደነገጡ። አሁን ተወካይ የነበሩ የቀድሞ ባለቤታቸውን እርሳቸው የወከሏቸው ጓደኛቸውን፣ ቤቱን የገዙትን ሚስታቸውንና እግዱ ቤቱ ማኅደር ውስጥ እያለ እንዳይሸጥ አላደረገም ያሉትን ባዳማ ከተማ የጎሮ ቀበሌ መሬት ልማት ማኔጅመንት ኤጀንሲ በፍርድ ቤት ከሰዋል። የቤት ሽያጭ ውል ሊፈርስ ይገባል ሲሉ ዳኝነት ጠይቀዋል። እርስዎ ምን ይላሉ? ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትስ ምን ወስኖ ይሆን? እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ከዘመን ኢንሹራንስ ይወዳጁ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። አስቀድሜ ሙሉ ይዘቱን ለመረዳት በሰበር መዝገብ ቁጥር 177862 የተሰጠው የሕግ ትርጉም በቅጽ 25 ላይ ታትሟልና እንድታነቡት አደራ ብያለሁ። ሰበር ካዳማ አዲስ አበባ የነበረውን የግራ ቀኙን የፍሬ ነገርና የሕግ ክርክር እንዲሁም የፍርድ ቤቶቹን ውሳኔ በፍርድ ሀተታው መዝግቦታል። ተጠሪዎች የቤት ሽያጩን የፈጸሙት በቤቱ ላይ የተሰጠው እግድ መኖሩንና እግዱ አለመነሳቱን እያወቁ ነው ወይስ አይደለም በቤቱ ላይ የተሰጠ እግድ መኖሩን እያወቁ ወይም እግዱ መነሳቱን ሳያረጋግጡ የተፈጸመ ውል ነው የሚባል ከሆነ ውሉ ሊፈርስ ይገባል ወይስ አይገባም የሚሉ ከራካሪ ነጥቦችን በመለየት መመርመሩን ጠቅሷል። በፍትሐብሔር ሥነ ሥርዓት ሕግ ቁጥር 154 መሠረት በፍርድ ቤት እግድ የሚሰጠው ተከሳሽ የሆነው ሰው የከሳሽን መብትና ጥቅም ለመጉዳት ብሎ ንብረቱን ለሌላ ሰው አሳልፎ እንዳይሰጥ በክርክሩ ሂደት ረቺ ለሆነው ምቹ ሁኔታ ለመፍጠር ንብረቱ እንዳለ እንዲቆይ፣ ከመጥፋት እንዲድን፣ እንዳይበላሽ፣ ለሌላ ሰው ተላልፎ እንዳይሰጥ ገደብ ለመጣል መሆኑን ገለጸም። ደግሞም አንድ ሰው በሕግ አግባብ ለሌላ ሰው ሊያስተላልፍ የሚችለው መብት በሕግ ወይም በፍርድ ገደብ ያልተጣለበትና ያለውን መብት መሆን አለበት ሲልም አከለም። በፍርድ ቤት የተሰጠ የማገጃ ትእዛዝንም አለማክበር በወንጀል ሕጉ ወንጀል ሆኖ የሚያስቀጣ ተግባር ስለመሆኑ በፍትሐ ብሔር ስነ ስርዓት ሕጉ ቁጥር 156 ንዑስ ቁጥር 1 መደንገጉንም ሰበር በፍርድ ሃተታው ጽፎታል። በተከራካሪዎች ዘንድ የተሸጠው ቤት የባልና ሚስቱ የነበረ ስለመሆኑ ያልተካደ ሲሆን ይኸው ቤት ታግዶ እንዲቆይ እግድ አልተሰጠም፣ በማለትም ተጠሪዎች በግልጽ ክደው ያሰሙት ክርክር አለመኖሩም በፍርዱ ተጠቀሰም። የውክልና ጉዳይንም ያነሳው ሰበር በፍትሐ ብሔር ሕግ ቁጥር 2208 እንደተደነገገው ወካዩ ከተወካዩ ጋር በሚያስተሳስረው ግንኙነት ጥብቅ የሆነ ቅን ልቦና ሊኖረው እንደሚገባ ተደንግጓል። ባል ከሚስታቸው በተሰጣቸው ውክልና ሲሰሩም ሆነ በዚሁ ውክልና መሠረት ጓደኛቸውን ወክለው ሲያሰሩ ቤቱን መሸጥ ቢያስፈልግ እንኳን በቤቱ ላይ የተሰጠው እግድ እንዲነሳ አመልካች ለሆኑት ባለቤታቸው ማሳወቅና እግዱ እንዲነሳ ከተደረገ በኋላ እንዲሸጥ ማድረግ ሲገባቸው ይህንን አላደረጉም ያለው ችሎቱ አለማድረጋቸውንም ጥብቅ የሆነ የቅን ልቦና መርህ መጣስ ሲል በፍርድ ቤቱ ገልጾታል። ሚስት አስቀድመው ውክልናቸውን አለማንሳታቸውም ሆነ የሽያጭ ውሉ በውልና ማስረጃ ምዝገባ ጽፈት ቤት መፈጸሙ ይህንን ህገ ወጥ የሆነ የቤት ሽያጭ ውል ተግባር ህጋዊ አያደርገውም። ህግ ለግብይት ስርዓት ጥበቃ የሚያደርገው ግብይቱ ህጉን ተከትሎ ሲፈጸም ብቻ ነው ሲል ማከልና የኦሮሚያ ክልል ጠቅላይ ፍርድ ቤትና ሰበር ሰሚ ችሎቶች ሁለተኛና ሶስተኛ ተጠሪዎች ቤቱን በቅን ልቦና ስለገዙት የሽያጭ ውሉ አይፈርስም ሲሉ የሰጡትን ውሳኔ ሊታረም የሚገባው መሠረታዊ ስህተት ሲል ሻረው። በተቃራኒው የሽያጭ ውሉ ሊፈርስ ይገባል በማለት ወስኖ የነበረውን የአዳማ ልዩ ዞን ከፍተኛ ፍርድ ቤት ውሳኔም አጸና። ውሉ በመፍረሱ ቤቱን የገዙት ሶስተኛ ተጠሪ የደረሰባቸው ጉዳት ካለም በሚመለከተው ሰው ላይ ክስ የማቅረብ መብታቸውንም ጠበቀላቸው። በመጨረሻም ይህ አስገዳጅ የሕግ ትርጉም ተሰጠም። የፍርድ ቤት እግድ የተሰጠበትን ቤት በሽያጭ በማስተላለፍ የሚደረግ የሽያጭ ውል ሕጋዊ ውጤት የሌለውና ሊፈርስ የሚገባው ስለ መሆኑን ያለው እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው።